ያሰብኩት ማለት ነው። ሰይድ ቪዲዮውን ካየው ተመለስ። እኔ በመጀመሪያ ደረጃ ጎንደርም ባህርዳርም አደለውም ወላ ባህርዳርም አደለውም ጎንደርም አደለ ወላ ብዬ መቼም እዛ አልኖርም። ስለዚህ ተመለስ። እኔ መጀመሪያ ራሱ ማለት ነው እንዳትሄድ መንገዱ መጥፎ ነው። እኔ ራሱ በግድ ነው ያለፍኩት ምናምን ምናምን ያልኩት አውቄ ፈርቶ እንድትቀር ወይም ደግሞ ፈርቶ እንዲቀር ነው ማለት ነው እንጂ እኔ የለውም ጭረት፣ ድፍረት ድፍረት ድፍረት፣ አደለም ወላ በጣም እኔ እኔ እንዴት ደፍሮ ገባ ነው ያልኩት ማለት ነው። እና በሰላም አላህ ይመልስም። ቡርኪናፋሶ ይችላለሁ ወይስ አልችልም ኒካ እንዲያወርድልኝ መጠየቅ ፈልጋለሁ ማለት ነው። ያን ነገር ሳይድ ወደ እስልምና ሲያስገባኝ እኔ ነገር ብድግ ብዬ ከሳይድ ጋር ስፋታዊ ደግሞ ሳይድ አንድ ነገር ቢሆን እኔንም ልጆቼንም የሄድኩኝ ክርስትና ላስነሳ አደለም። እኔ አልሐምዱሊላ ሽኩር፣ አልሐምዱሊላ ረቢልዓለሚን ሰልምም ነገ ክርስትና እነሳለሁ ብዬ አይደለም፣ በእስልምና ድርድር አላቅም። ወላሂ ለአዚም አንገቴን እሰጣለሁ እንጂ መቼም ቢሆን ክርስትና አልነሳም። አላህም በዚሁ ያጥናኝ። ዱዐ ለምታረጉልኝ እንደው ብዙ ልጆች አላህ ሰብር ይስጥሻል። በጣም ብዙ ልጆች ዱዐ እያደርጋችሁልኝ ነው። ድም ደግሞ ልጆቹን ክርስትና ላስነሳ ነው ወይ ደግሞ እኔ ክርስትና ልነሳ ነው ስን ሩጦ የመጣው እንጂ አይመጣም ነበረ። እነሱ ለምን ክርስትና እንዳይነሱ ብሎ ነው ማለት ነው እና እንደዛ ስለሆነ ከአዳማ ብድግ ብሎ እየሮጠ የመጣው አሳዘነኝ። ሰይድ አሳዘነኝ። ተሞቷ አሟሟቱ በረሃ ላይ ገብቶ ሊቀረው በከቱ በጣም ነው የሚገርመኝ። እኔ የሚገርመኝ ነገር አንድ ጥያቄ ሊጠቃችሁ ውስ ይሄ ሰው ባሏ ነው እና ለምሳሌ እኮ አሁን ያለችው ራሷ ክልል ራሷ ወገኖቿ ጋር ቤተሰቦቿ ጋር ነው መሰለን። የመን እንኳን ቢሆን ብንገናኝ አይ ልጆቼን ቀምቶ እንትል ሊለ ነው ማለት ትችላለች። አሁን ግን አገሯ ላይ ተቀምጣ ተነጋግረን እኮ እንዲፈታኝ እፈልጋለሁ ተማለት እዛ ከዚህ እየለፋ እዚህ ጫካ ውስጥ ተገባ በኋላ ተነጋግረው እኮ ልጆቹን አሳይተ አይ ኻላስ ሰይድ እኔ አልፈልግም፣ በቃ የሁለተኛ ሚስት መሆን አልፈልግም። መብቷ ነው፣ አልፈልግም ማለት መብቷ ነው። አልፈልግም እንድፈታኝ እፈልጋለሁ ብላ ልጆቹን አይቶ ኋላስ ተነጋግረው ካልተስማሙ እሱም ወደ ሀገሩ ይሄዳል እሷም ወገኖቿ ጋር ትቀመጣለች ማለት ነው አደለም? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ሰላም እያለሁ ዛሬ እንግዲህ መጥቻለሁ። እውነት ለመናገር ሰይድ በጣም ያሳዘነኝ ይሄ ጥፋቱ ምኑ ምኑ እንዳለ ነገራቶች እንዳለ ሆኖ ግን አሁን እዚህ ቦታ ጎንደር ሄዶ እሳት ውስጥ ተገባ በኋላ ይሄ ሰው በሰላምም ላይያወጣ ይችላል። እንድታቁ የምፈልገው ነገር አሁን እንግዲህ የአማራ ክልላችን ያለበት ሁኔታ እንግዲህ የአየር ሁኔታ የሚታወቅ ነገር ነውና፣ ተገናኝተውም ካልተግባቡ አልፈልግም ካለች መብቷ ነው። ሀታ ሸሪዓ እኮ አያስፈልጋትም። እኔ ለምሳሌ አራት አገባለሁ ብል ሚስቶቼ አንዷ የመጀመሪያው አልፈልግም ካለች መብቷ ነው። አያስገድዳትም ሸሪዓ ልክ ለአራት መሆን አለብሽ አይልም እስላም። ስለዚህ እሷም እኮ እንደዚህ ከሚለፋ ካልፈለገች አይፈታኝ ማለት መብቷ ነው። ይሄን ሁላ ገንዘብ ሲጨፈጭፍ ይሄን ሁላ እንትን ሲያደርጋት በቀል ነው እያለች ቢዝነሳቸውን ከሚነግዱብን ማለት ነው እነሱ ቢዝነስ እየነገደች ነው ተናገረች። ቢዝነስ ነው አለች። ይገርማል። እስኪ ቀጣይ ነስማ ግን፣ ሰብስክራይብ ላይ ካርጉኝ እስኪ። ምንድን ነው እናንተ እኔን አታሳድጉም ማለት ነው እንዴ ነው ባልሽ ገጠር ገባ የት ነው ያለሽው? አገኙ እና በጣም በውስጥ ራሱ በጣም ብዙ ሰው ሱመያ አገኙ ሰይድ፣ አንድ ነገር ቢሆን ነገ ልጆችሽ አባት ነው ይቆጭሻል። ገጠር ነው። እኔ በጣም ነው የደነገኩት። እንዲህ ድፍረትህ በጣም ደፋርነት ነው። በጣም ነው ያደነኩ መግባት ግን ማለት ነው። ለምን በእርግጥ የክፍለ ሀገር ሰው ማንም የሚያቃል ደግ ነው ማለት ነው። ማንም እንኳን ሰው አውሬ ቢሄድ ያሳድራሉ ማለት ነው። እና ግን አሁን ላይ የታወቀ ነው ያለው እንትን ያለው አየሩ ጥሩ ላይ ሆን ይችላል፣ እንጂ የክፍለ ሀገር ሰው በጣም ደግ ነው ማለት ነው። ግን እኔ በጣም ድፍረቱ ድፍረት አለ መሄዱ እኔ ጭራሽ ገጠር ይሄዳል ብዬ አላሰብኩም ማለት ነው። አላህ በሰላም ይመልስህ። አሁን ምንድን ነው ልናገር ያሰብኩት ማለት ነው፣ ሰይድ ቪዲዮውን ካየኸው ተመለስ። እኔ በመጀመሪያ ደረጃ ጎንደርም ባህርዳርም አይደለሁም ወላ ዳርም ጎንደር ማርለ ወላሂ ብዬ መቼም እዛ አልኖርም። ስለዚህ ተመለስ ተመለስ፣ ወደ አዲስ አበባ ማለት ነው፣ ወደ አዲስ አበባ ተመለስ። እኔ እኔ መጀመሪያ ራሱ ማለት ነው እንዳትሄድ መንገዱ መጥፎ ነው፣ እኔ ራሱ በግድ ነው ያለፍኩት ምናምን ምናምን ያልኩት አውቄ ፈርቶ ፈርቶ እንድትቀር ወይም ደግሞ ፈርቶ እንዲቀር ነው ማለት ነው እንጂ እኔ የለውም ጭራሽ እዛ ማለት ነው። እኔ ከባህር ዳር ከወጣሁ ሲፈጠር በጣም ቆይቻለሁ። ከባህር ዳር ከሳምንት በላይ ራሱ አልተቀመጥኩም፣ ተሎ ነው የወጣሁት ማለት ነው። ከባህር ዳር ከወጣ ቆይቻለሁ። ተመለስ ወደ አዲስ አበባ ማለት ነው። እኔ ባህር ዳር ጎንደር ብጭረኝ እንደዚህ አታገኘኝ። ለምን አገሮ ላይ አይደለሁም እንደገና ደግሞ ማለት ነው ገጠር ውስጥ ቤተሰቦቼ ራሱ ያሉት ባህር ዳር ናቸው። ገና ማዘር አልሄደችም። ገና እንዳለ ያሉት ህዝብ ባህር ዳር ናቸው። አልሄዱ ወደ ገጠር አልሄዱ። እኔ ወደ ገጠር ያለድኩበት በጣም እህቶችን ራሱ ሁሉንም አላየዋቸውም። በጣም ብዙ ዘመድ አለኝ ያላየሁት ማለት ነው። ባህር ዳር ትንሽ ነው ያሉት እና እኔ ያልገባውበት ምክንያት ምንድነው? ከልጆች ጋር አልችልም በጭራሽ። ቤተሰብ ራሱ አይ እነዚህ ልጆች ይዘሽ አትሄጂም አሁን ተረጋጊ፣ ተረጋግተች ነው የምትገቢው ነው ያሉ ማለት ነው። ለምን የገጠር ልጅ እንደመሆኔም እንትን የእኛ ገር በጣም ገጠር ከሚባለው አካባቢ ነው ማለት ነው። በጣም ገጠር ነው። መኪና ራሱ መኪና የማይገባበት ቢያንስ ከአንድ ሰዓት በላይ የሚያስሄድ መንገድ አለው። መኪና በጭራሽ በሞተር ሂዳችሁ ምናልባት የዛ አሁን ሰይድ ያለው ሌላ አቦ ነው አይደለ? ከሌላ አቦ በኋላ ዊድ ማርያም ነው የኛ ሀገር ማለት ነው። ስለዚህ ከሌላ አቦ ምን ያክል እንደሚያስድ የዛ ሀገር ተወላጅ ልጆች ያውቁታል ማለት ነው። በጣም ሩቅ ነው። ከሌላ አቦ ደግሞ የሚቀርብ አካባቢ አለ፣ አንድ ሰዓት መንገድ የሚያስድ ማለት ነው። ከሌላ አቦ ሳይድ ደረስ መንገድ ላይ ይወረዳል እና ለማንኛውም ሰይድ ተመለስ። እኔ ወላሄ ጎንደርም አደለውም ባህርዳርም አደለውም። ጌት እንዳለው ደግሞ ለምን ኦዲንስ ውስጥ ራሱ አልተመቸኝም። ስላልተመቸኝ ከልጆች ጋር ወደዚህ ወደዛ ስላልተመቸኝ ነው። ጌት እንዳለውኝ እነግራችኋለሁኝ ነገ ምናምን ኤዲት አድርጌ እለቅላችኋለሁ ማለት ነው። ውሸታሞች ነጋዴ ይፍራል ቆራረጥ ነገር ስለሚኖረው ማለት ነው ነጋዴ። እና ለማንኛውም እንደዚህ እኔ ግን ድፍረት ድፍረት ድፍረት ድፍረት አደለም። ወላይ በጣም እኔ እኔ እንዴት ደፍሮ ገባ ነው ያልኩት ማለት ነው። እና በሰላም አላ ይመልስም ነው ለልጆቹ ሲል ነው። እና ከሆነ ራሱ እያየው ነው። ሱመያ በጣም ጨካኝ ነሽ። ሱመያ ስናነግስሽ በጣም እንትናሽ ምናምን አላችሁ ማለት ነው እና መጀመሪያ ግን እኔን እኔን አበረታታችሁኝ አሁን በአንዴ ቅይር ትላላችሁ። እንደ ነውር አይደለ እንደ ኧረ ተው፣ ኧረ ተው፣ ኧረ ተው። ግን ለማንኛውም እኔ እውነት ለመናገር ብዙ ሰው የዋህ ናችሁ። አንድ ልንገራችሁ ማለት ነው። በዚህ አጋጣሚ ምን እያረጉ እንደሆነ ታውቃላችሁ በደንብ አድርገው ቢዝነስ እየነገዱ እንደሆነ በደንብ አድርገው እየነገዱ ነው እና አንዳንዴም የዋህ እንዳትሆኑ ማለት ነው። እስካሁን ሸቅለው ሸቅለው ሸቅለው እሷ ምክንያቱም ፓርቱን ረዘም ለማድረግ ፍች ጠየቀች ማለት ነው። እንዲህ ፈታኝ እፈልጋለሁ። አስባችኋታል? ሲለፋ አውቃ ዝም ትለዋለች። ምክንያቱም ቪዲዮ በሠሩ ሰዓት እይታቸው ተመልከቱ። እሱ በሁለት ቻናል ነው እንትን የሚለው ሀዩ አይታቸዋት እንደሆነ እሷን በሁለት ቻናል የምትጠቀመው ማለት ነው። ስለዚህ ቢዝነስ ነው የኔ ዋህ ብዙ መልካም ሰዎች ስላሉ አንዳንዴ ለምን ታሪኩን ዩቲዩብ አይረዝም የሚያደርጉት የሚያደረጉት በዚህ አጋጣሚ ንግድም ስለሆነ እንድታውቁ ማለት ነው እና እስከ ዛሬ መነጋግረው ትችላለች። ተገናኝታ ልጆቹን አይቶ አልፈልግህም ማለት ይቻላል። ምንም ችግር የለውም፣ ግን ቢዝነስ ያስፈልጋል ማለት ነው። ተግባባል ግን እኔንም ወንድማችሁን አሳድጉኝ በዚህ አጋጣሚ ከምር ማለት ኔ ወላ እነሱ ሰይድ በጣም ሀብታም ነው። በዚህ አጋጣሚ ወላሂ ይጨምርለት እና እኔንም ወንድማችሁን አሳድጉኝ ማለት ነው የምፈልገው። እስኪ ቀጣይ እነሱማ ደግሞ ሰብስክራይብ፣ ላይክ እያደረጋችሁ ሺ እኛም እንግዲህ እስከሚሞላልን ሁለት ሶስት አግብተን እስከምን መጣ ድረስ ማንም ሰው ሁለተኛ ሚስት እንዲገባባት የምትፈልግ ሴት የለችም። ወንዶች ስለሚፈልጉ ከሀራም መንገድ በሀራም ከሚሄድ በሀላል ያግባ እየተባለ ነው እንጂ ባሌ ስላገባ ደስ ይለኛል የምትል ሴት የለች። ማንም ሰው ግን ምን ታካብዳለች? በቃ ጣገባ ያግባ ችግር የለውም ሀላል ነው ምናምን ይባላል ማለት ነው። እኔ ሁለተኛ ምስቱ ምናልባት የመን እያለውን የመኒ ሴት እዛ ገር የአረብ ሀገር ሴት አግባብ እየዋለሁ አግባ ያልኩት ደግሞ እዛው ከአገሩ ላይ እዛ ከምጣበሻ ከምታገባ እዚሁ አግባብ እየዋለሁ ያልኩበት አንዳንድ እኮ ብዙ ነገር እኮ የማይወራ ነገር አለ አይደለ እንዴ? ምናልባት እኔ ሁሉን ነገር አውጥቼ ለዚህ ምክንያት ነው አግባ ያልኩት። ብን ምናልባት እኔንም ልደግፉኝ እኮ ትችላላችሁ። አሁን ግን በቃ ሳስበው ካልፈለግኩስ ነው ኔ ጥያቄ። እኔ አሁን እንደዚህ የፈረዳችሁብኝ ሁሉ በቃ ጠይቃችሁ ንገሩኝ። እኔ ካልፈለግኩስ፣ ሁለተኛ ሚስት መሆን ካልፈለግኩስ፣ እኔ በቃ ልጆችን ማሳደግ በቃ ባል የሚባል ካልፈለግኩስ ከነጭራሹ ማለት ነው። እንደ ግዴታ ኮ ከወንድ ጋር ኑሩ የሚል ህግ የለም እኮ እኔ በብቼ ልጆች ሁለት ልጆች አልሐምዱሊላ ሁለት ልጆች አሉኝ። በቃ ልጆቹን እያየ በቃ ልጆቹን ለልጆቹ ማድረግ ያለበትን ነገር እያደረገ ልጆችን እያስተማርኩኝ እኔም ደግሞ ከዚህ በኋላ ከሀገር ከሀገር የምሯሯጥበት ልጄ ለትምህርት ስለደረሰች ትምህርት መግባት አለባት። ስለዚህ ሁሉን ነገር መስመር ማሳዝ ነው እንጂ ምፈልገው እንደዚህም አልሯሯጥም ማለት ነው። ሁለተኛ ነገር ደግሞ ምንድን ነው እኔ መጀመሪያ የመን እያለው ማለት ነው። እኔ ሰይድ እንዳገባ ሰሞን እሱ ራሱ አሁን እኔ ኢትዮ ላይ ወጥቼ ስስቅ ምናምን ሱመያ በጣም አፌሽ ምናምን ያላችሁኝ ነበር ማለት ነው። እኔ እሱ እዛ እኔ እየተቃጠልኩኝ እያረርኩኝ እሱ እዛ ሆኖ እያፌዘብኝ ነበረ። ስለዚህ እኔ ብድሬ ነው የመለስኩት። ምንም ነገር ያደርኩት ነገር የለም። ሁለተኛ ነገር ደግሞ እኔ ራሴን ራሴን ያሳመንኩት አስር ከዚህ በኋላ ዩቱብ በቃ ሰራ አለው። በማንም ሰሩ በእነሱ እነሱ መጀመሪያ እነሱ ናቸው የጀመሩት። ሁለቱ ባልና ሚስት ስለጀመሩት እኔ ቁሜ ዩቱቤ ስራዬን እሰራለሁ። ግዴታ አሁን ሰይድ አገባ አይደለ ሰይድ ሄደ ሰይድ ሁለተኛ ሚስት ስላገባብኝ በቃ ምንም የለኝም እርዱኝ፣ ምናምን ብዬ ከማለቃቀስ እንደዚህ ዩቱብ እናንተ በማየት ትተባበሩኛላችሁ፣ ዩቱቤ ደግሞ ይሰራል። ስለዚህ እኔ በዛ በቃ እንደ ስራ እንደ ቢዝነስ ነው ያየሁት ማለት ነው። የነሱን እንትን እኔ እነሱ እንደት ሰይድ እና እዩ አላውቅም ስለነሱ አላውቅም እኔ እንደኔ ግን ማለት ነው። እኔ አሁን ላይ ወጥቼ የማደርገው በቃ እየሰራሁ ነው። መንገድ የትም ሲሄድ የትም ስራዬን እየሰራሁ ነው፣ እየተንቀሳቀስኩ ያለሁት ስራዬን እየሰራሁ ነው። እና እንደዛ ነው ማለት ነው የምትናደዱ ለምትናደዱ ልጆች ነው ማለት ነው ይሄን የማስተላልፈው እና በተረፈ ሰይድ፣ አላህ በሰላም ወደ ሀገርህ ያስገባ። ከዚህ በኋላ ግን እኔ ለሰይድ ወላሂ ማስተላለፍ የምፈልገው ነገር ሲፈጠር እኔ ቪዲዮ ቀርጬ እዚህ ቦታ ነኝ ካልኩኝ ለምን ትመጣለክ? የመን ራሱ የመን ሁኜ የሆቴሉን ስም አሳየው እዚህ ቦታ ነኝ ብዬ ሮጣ መጣ። ሲፈጠር አንተ ያኔ ማንኛውም ሰው እኮ ለምን እንዳላስተዋልክ። እኔ ከባህር ዳር አገኛታለሁ። እኔ በመጀመሪያ ደረጃ የምገኝበትን ቦታ ለምን ቀርጬ ለቃለሁ? አሁን እዛ ባህር ዳር ሆቴሉን በስነ ስርዓት ደጋግሜ የተናገርኩኝ ጽሑፉን አሳየው፣ ምን አሳየው። ሳይድ ቢመጣ ያገኘኝም እንደሚያገኝ በደንብ ነው ማውቀው ቢመጣ ሆቴሉ እንደሚያገኝ ታዋቂ ነው ሆስፒታሉ በደንብ ታዋቂ ነው ባህር ዳር ደግሞ በጣም ትልቅ አይደለም እንደ አዲስ አበባ አነስ ያለ ነው ማለት ነው ስለዚህ መቶ እንደሚያገኘኝ እርግጠኛ ነኝ መጀመሪያ ደረጃ እሱ ለምን አያገናዘም እኔ እኮ ጥፋት የለብኝም ለምንድነው ልጅ እንደዚህ ያደርግ ይህ ቪዲዮ ተቀርጾ የቆየ ቢሆንስ እኔ እዛ ሂጄ ቀርጬ ከባህር ዳር ወጥቼ ቢሆንስ እየለቀኩ ያለሁት ወደምፈልግበት ቦታ ሄድኩኝ ማለት ነው ስለዚህ እኔ ባህርዳር ባህርዳር ብዙ አልቆየሁም። ሲፈጠር አልተቀመጥኩም። ባህርዳር ትንሽ ነው የተቀመጥኩት። ይሄ የእሱ የማገናዘብ ችግር ነው። እኔ ከልጆች ጋር ኤዲት ማድረግ ስለማይመች ቀስ አልሙህም። ያው ብዙ ተመልካቾች ዛዝን እንትላላችሁ። ያው ችግሩ ምንድን ነው እንግዲህ፣ መሰለን አልታረቅም ማለት መብትሽ ነው። ግን ያው ለምን ይለፋል? እዛ ጦርነት ውስጥ ገብቶ የሆነ ችግር ቢደርስበት ያው እውነት ለመናገር የሆነ ችግር ቢደርስበት ከአንቺ ላይ አይወርም ሰው ማለት ነው። ምክንያቱም አንቺ አሁን ነው እንጂ እዛ ከደረሰ በኋላ ወላሂ እዚህ ቦታ ነኝ፣ ወላሂ እዚህ አይደለሁም እያልሽ ያለሽው። ይሄ ሰው የልጅሽ አባት ነው እና አሁን እያለ እያለ እንግዲህ እፋኖ እጅ ላይ ቢወርቅ በኋላ ለአንቺ ነው ጸጸቱ። ተገናኝተሽ አልፈልግም ማለት መብትሽ ነው። አገርሽ ውስጥ ነው ያለሽው፣ ክልልሽ ውስጥ ነው ያለሁት፣ ዘመዶች ጋር ነው ያለሁት ያለሽው ስለዚህ ለእሱ ዘኒለት ማለት ነው። ይሄ ሰው ችግር ላይ ቢወድቅ የመን እንኳን መቼም ችግር የለውም። አማራ ክልል ላይ ያለውን ተነጋግራችሁ፣ ሰይድዬ፣ እኔ አልፈልግም በቃኝ፣ ሳስበው ጎዳኝ፣ ለሁለት መቀመጥ አልችልም፣ ስለዚህ እንደፈታኝ እፈልጋለሁ ካልሽ ካላት መብትሽ ነው እኮ ቀላል ነገር። ከዚያ ከዚህም አይለፋም፣ ገንዘብ አያባክንም። መቼም እነሱ ችግር የለባቸውም። ዩቱብ በደንብ አድርጎ ስለሚከፍላቸው ለገንዘብ አያስቡም እና ለዛ ነው እሱም እንደፈለገ የሚመነዝረው ማለት ነው። ዩቱብ ስለሚከፍለው ችግር የለበትም። እና ብዙ ሰዎች የዋህ እንዳትሆኑ ይሄንን ማለት ነው የምፈልገው። ለሱ መያም ተና ተገናኝታችሁ አልፈልግም፣ በቃ ልጆችን እየመጣ ማየት ትችላለህ። ልጆች ትምህርት ቤት ይገባሉ። ላስ ይህንትን ማለት ሁላችሁም እንግዲህ ለስኬታችሁ መኛለሁ። እንግዲህ ሰይድዬ አዲስ ትዳር ያመጣበት ጣጣ ከልጆች መለያየት ነው፣ ቻለው በስተመጨረሻ እንግዲህ እንድለያይ እንፈልጋለን ብላ እንግዲህ ታሪኩን ረዘም አርጋላችኋለች። ብዙ ሰዎች ያው እውነት መስሏችሁ እንትን እንዳትሉ፣ አንዳንዴ ዩቱበሮችን እንዳታምኑ ማለት ነው። እኛ እንኳን ገና ፈልፈላ ስለሆን ያው የእነሱን እንትን እየተከተል ነው። ትላልቅ ዩቱበሮችን ግን እንዳታምኑ። በዛውም ልክ እኔንም ሰብስክራይብ አድርጉኝ አበረታቱኝ ማለት ነው ምፈልገው። እንሻላ እንግዲህ ኢትዮጵያ ገብተን በደንብ አድርገን እስከምንሰራ ድረስ እኛም ወግ ውስጥ የሚደርስን ድረስ እንግዲህ የመዳም እናንተም የአረብ ሀገር ሻማዎች የእናንተ እንትን ለእኔም ያስፈልገኛል። ሰብስክራይብ እንዳትረሱኝ። እወዳችኋለሁ። አሰላሙ አሌይኩም ወራህመቱላህ።